ጤና ይስጥልኝ ተመልካቾቻችን፣ ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። የተለያዩ እንግዶችን በማምጣት በተለያዩ እርሰ ጉዳዮች የምንወያይበት አንዱ ፕሮግራማችን ነው። በዛሬ ቀን ደግሞ ከየምስራች ወይም የምስራች ግርማ ጋር አብረናት ቆይታ የምናደርግ ነው የሚሆነው። የምስራች ግርማ እሺ እንኳን እሺ የምስራች እንኳን ደህና መጣሽ፣ ብያለው። በድጋሚ ምንድነው የምትሰሪው? ምን እያረግሽ ነው? እስኪ ስለ ሁኔታው እናውራ። ስለ ጋብዛችሁኝ የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር አዲስ አበባ ቅርንጫፍ ስር የሴቶች ዘርፍ በመሆን አገለግለናል። ስራ አስፈላ ወኝ አገለግ አሁንስ በማህበር ተደራጅቶች ከሌሎች መስማት የተሳናቸው ናቸው መሰሪያቸው ወይስ የሚሰሙ ናቸው? አሁን እኛ የምሰራው አስር ነን። አስራችንም መስማት የተሳነ ሀይማኖትና ያው በማህበር ተደራጅተን ከመንግስት ጋር ቦታ እንዲሰጠን ታግለን ቦታ አግኝተን ስራ ጀምረን መጀመሪያ ግን ስትደራጁ መስማት የተሳናችሁ ናችሁ፣ እንዴት መስራት ትችላላችሁ፣ መግባባት አይቻልም፣ ብዙ ውጣውረድ አልበዛባችሁ አሉ። ውጣውረድ እንቅፋቱ፣ ብዙ ነገሮች ችግሮች፣ ቻሎች አሉ። ግን በመጀመሪያ ደረጃ እኔ ነበርኩኝ ስራው መስማት የተሳናቸው ብዙ ጊዜ ስራ ለማግኘት ይቸገራሉ እና እኔም አሁን መንግስት አረንጓዴ ልማት በሚል በየቦታው መጸዳጃ ቤቶችን እያስቀምጣል። በዛ ቦታ ላይ እንኳን ቢያንስ እኛ ተጠቃሚ ብንሆን፣ እድላችንን ሞክር ብዬ ሞክሬ እና ሜክሲኮ አካባቢ የሚገኘውን አይቼ አመለከትኩ እና መጀመሪያ ቦታው ተይዟል፣ ነውያቦታው ተይዟል። ከሱ ደግሞ ሌላ ቦታ እየተሰራ ያለ ገና አዲስ እሱን፣ አየው እንደገና ይሄእጃ አመለከትኩኝ። ይህ ተይዟል አላችሁኝ፣ ይሄኛው ስል ቆይ ተሰርቶ ሲያልቅ እንደ ሁኔታው። ከዛ ምን ማድረግ ያለብኝ ነገር ጠየቁኝ። አስር መሆን አለባችሁ ለብቻሽን አይቻልም፣ ሳስብ ብዙ መስማት የተሳናቸው ስራ ያጡ በአካባቢዎች አሉ። እነሱም ስራ ትፈልጋላችሁ እንደራሽ ጠየቁኝ። አሁን እሱም በደስታ እዛ ፕሮሰሱ ሁሉን ነገር በራሴ ተከታት አስፈጸሙ። በኋላ ግን ቦታው ሲያልቅ ለሌላ ሰው ነው የተሰጠው። ቦታው ምክንያት ምክንያቱ መስማት የተሳናቸው መስማት የተሳነን ስለሆነ ብዙ ጊዜ አካል ጉዳተኛ ይገፋል፣ ብዙ እድል የለውም። አሁን ኢትዮጵያ በከፍተኛ ልማት ላይ ናት፣ ግን የልማቱ ተካፋይ እንኳን ለመሆን እድል የለም። በጣም አስቸጋሪ ነገር። ግን ያንን ችግር ደግሞ በጥንካሬ ማለት ተናግሮ ማሳመን ይጠበቃል። ሁል ጊዜ ማተሳንን አብዛኛዎቻችን አንድ ነገር አሁን ጠይቀን አሁን ማግኘት እንፈልጋለን። ይሄ አይሆን ውጣ ውረድ ይጠይቃል፣ ትህትና ይጠይቃል። አንድ ቦታ ሂደህ አንድ ነገር ስጠይቅ ውልበት ስድብ አያስፈልገውም። በትህትና በዘዴ መመላለስ ይጠይቃል። በዚህ ምክንያት ያ ቦታ ለሌላ ሰው ተሰጠ። እንደገና በዘዴ ክፍለ ከተማውን ወረዳውን እየተመላለስን በጸባ ይዘን አሁን ሜክሲኮ አካባቢ አግኝተናል። አሁን ትሰራላችሁ፣ በቃ በስነ ስርዓት ምንም ችግሮች አይገጥማችሁም አሉ። ቦታው ተሰጥቶን ጀምረናል። ግን አንዳንድ ቦታው ስራው ላይ ችግሮች አሉ ዋይ መፍሰስ ቢተለያዩ ማለት ነው። ጥርት አርጎ አላለቀም እና ይሄንንም ለማድረግ አሁንም እየተመናለሰ፣ ግን ዋናው ነገር እንት ቦታው ማለት ልቀላል ነገር አለ። ያ ቀስ ቀስ በሂደት የሚፈታ ችግር ነው ብያ አምናለሁ። ግን አሁን ቦታው የተሰጣችሁ ስምትሰሩት ብዙ አይነት ነው። ለምሳሌ አሁን በመንገድ ዳሮች አሁን ባለው በልማት ወይም በኮሊደር ልማት ትራንሽ የፋስት ፉዶች ይሄ ለቁርስ ምናምን የሚሆን መሀል ላይ እንደ መክሰስ መክሰስ የሚበሉ ምግቦች ትናንሽ በስለው የሚሰጡ ትናንሽ ኮንቲነሮች አይቻለሁ፣ እንደዛ የሚሰሩ እሱም ተጨማሪ መስራት ትችላላችሁ ማለት ነው። አብቻ ይቻላል። ነገር ግን አሁን ባለው ሁኔታ አይቻልም፣ ገና ኛ የከፍል ገና አዲስ መንግስት ደግሞ እዛ ላይ ምን ያህል ጠንካራ ናቸው የሚለውን ማየት ይፈልጋል። ያንን በደንብ በስነ ስርዓቱ ይዘን ከሰራን በዛ ላይ ውጤታማ ከሆነ ሌላ ደግሞ ተጨማሪ ስራ መፍጠር እንችላለን። መጀመሪያ የያዝነውን ስራ በደንብ ሳንሰራ ሌላ ተጨማሪ ስራ ያስፈልገናል ብዬ አላስብም። ነገር ግን እኛ አንድ ስራ ላይ ብቻ እንትን ለማለት አሳ የተለያዩ ስራ ለመፍጠር እኛ የስራ እድል እንደተፈጠረልን ሁሉ እኛም ደግሞ ለሌሎቹ የስራ እድል የመፍጠር አላማ አለን። ሱቅን ተጨማሪ ሻወር፣ የተለያዩ ነገር ለመፍጠር አላማ አለን። ከዚ አይ ጥሩ ነው። እንደዚህ ሴቶች መስማት የተሳናቸው ሴቶች ተደራጅተው በደንብ ነው የሚሰሩት። አቃለው ተኪን ታቂዋለሽ አይደል? ሀያ ስድስት ሴቶች ነበሩ የመጀመሪያ ጊዜ። ከዛ በኋላ አሁን በጣም ተቀዛቅዟል። ሀያ ስድስት ሴቶች ሁሉም መስማት የተሳ ናቸው በደንብ ነበር ካርቶን ባግ የሚሰሩት የነበሩና በጣም ጎበዞች በጣም ብዙ ሰው የሚያደንቃቸው ነበሩ። ልክ እንደዚህ መስማት የተሳ ናቸው ሴቶችም ይሁን ወንዶችም እድሉ ከተሰጣቸው መስራት እንደሚችሉ ማሳያ ናችሁ ብዬ አስባለሁኝ። እናንተ አሁን አስራችሁ ከአንቺ ውጭ ዘጠኝ አለ ማለት ነው አደል? አንቺን አሽቀድ የምታደርጊያቸው ስራ ላይ እንዴት ናቸው? ስራ ላይ በእውነት በጣም ውበቶች ናቸው። በቃ ሲሰሩ ከልባቸው ቤት የኔ ምክንያቱም ስራ የለም። በአሁኑ ጊዜ ኑሮ ሁኔታ ታቃላችሁ። በጣም ከባድ ሁኔታ ላይ ያለው ኑሮ ተወዷል። መስማት የተሳናቸው ደግሞ ያለ ስራ በቤተሰብ ሸክም ላይ አብዛኞቹ ቤተሰብ ሸክም ላይ ያሉ ግን አጋጣሚ ይህንን ስራ አግኝተው አንደኛ ደስ ብሏቸዋል። ሁለተኛ ደግሞ እንደ ቤታቸው እንደራሳቸው ነው። ከልባቸው የሚሰሩት ሰው ሲመጣ በደስታ የሚቀበሉት በጣም ደስ ብሏቸው የሚሰሩት የስራ ሰው ናቸው። እውነት መስማት የተሳናቸው መንገዱን ከተመቻቸላቸው የማይሰሩበት ምክንያት የለም። በጣም ጎበዞች ነው አልባት እኛ መስማት የተሳነ ችግራችን የኮሚኒኬሽን ችግር እንጂ የስራ የመስራት ስማት የኮሚኒኬሽን ችግር ብቻ እና መንግስትን በደንብ ትኩረት ቢሰጠ ልማት በጣም እየተስፋፋ ነገር በኢትዮጵያ ውስጥ ግን ያ ኮንስትራክሽን የተለያየ ቦታ ግንባታዎች አሉ፣ የተለያየ ስራዎች። አሁን በአሁኑ ጊዜ ስራ ብዙ አለ፣ ግን መስማት የተሳናቸው መስራት እየቻሉ የሚሰማቸው በማጣት በቃ፣ ምን ምን ትሰራለህ፣ ግንዛቤ የለም በማህበረሰቡ፣ መንግስትም ራሱ ትኩረት የለም። ሁለተኛ ደግሞ ጊዜ መንግስት ላይ ጣቴን መቀሰር አንድ ሰው ይህንን ማግኘት አለብኝ ብሎ ወስኖ ቆራጥ ሆኖ ከተነሳ የማያገኝበት ምክንያት የለም። ያንን ውጣ ውረድ አለው፣ ድጋማ አለው። ያንን ከፈራህ እዛ መድረስ አይቻልም። ለምንፈልገው ነገር መስዋዕት መክፈል ግድ ይለና ስለዚህ ማስተላለፍ የምፈልገው በእውነት መስማት የተሳናቸው ወገኖች ቁራጥ ሆን ያስፈልገ ለምንፈልገው ዓላማ መስዋዕትነት መክፈል ግድ ልክ ነው። እስቲ ሰውስ ስለ እናንተ አሁን ያለው አመለካከት ምን ይመስላል? ማለት አስሯችሁም መስማት የተሳናችሁ ናችሁ፣ እዚ አካባቢ ሜክሲኮ አካባቢ ስትሰሩ ስያች እንጂ እውነት መስራት ይችላሉ ብለው ሊጠራጠሩም ይችላሉ። ያው አንዳንድ ሰው መስማት መሳንን ከስራ አለመቻር ጋር የሚያገናኙት ሰዎች አሉ። መስማት መሳን ብቻ ሳይሆን አካል ጉዳተኝነትን በራሱ መስራት እንደማይቻል የሚታይበት ሁኔታ አለ። ግን አካል ጉዳቱ እንደ ጉዳቱ አይነት ፍላጎቱ ከተመቻቸለት መስራት ይችላል። ለምሳሌ እናንተ መስማት የተሳናችሁ ናችሁ፣ የመስማት ችግር ነው ያለባችሁ። ስለዚህ የምልክት ቋንቋ የሚችል ሰው ካጋጠማችሁ፣ ኮሚኒኬሽን ባሪየር ከተቀረፈላችሁ ምንም ችግር የለውም እንደማለት ነው። ልክ አይነ ስውሩም ጋይድ የሚያደርገው ሰው እንደሚኖረው ማለት ነው። ክፍተቶቹ መሙላት ከተቻለ መስራት እንደሚቻል ማሳያ ነው። እና እናንተስ እዛ አካባቢ ስትሰሩ የሰው አመለካከት ምን ይመስላል? እንዲሁ ስታይ እኛ እዛ አካባቢ በምንሰራ ጊዜ ጊዜ የተለያዩ አይነት ጸፋ ያላቸው የተለያዩ ሰዎች መጣ እና ብዙ ጊዜ እኔ እዛ ብዙም አልቀምጥም፣ ያው ጉዳዮችን ለማስፈጸም እና ተከፋፍሎ በሶስት በሶስት ተከፋፍሎ ይቀመጣሉ። እና በነበርኩበት ጊዜ አንድ ተጠቃሚ ይመጣል። ከዛ ያወራዋል መስማት የተሳነው አታወራ፣ ምን ታሾፋለ? የግንዛቤ ምን ታሾፋለ? ምን ታሾፋለ? ተናገር ምናምን ከዛ አይ እሱ መስማት የተሳነው መናገራችን ማንተ ከሁኔታው መረዳት አችልም። አነጋገሩ ራሱ ቃላቱ፣ አዎ ድምፁ ያስታውቃል። ከድምፁ መረዳት አችልም። እንደዚህ አይነት መስማት የተሳናቸው እንዳሉ አታውቅም። እና ኦ ሶሪ ሶሪ፣ አላወኩም አላወኩም። አይ መረዳት አለብን እኛ መስማት የተሳንን እዚህ ቦታ የተደራጀው ስለዚህ እነሱ ብቻ አይደሉ፣ ሌሎችም አሉ ያልመጡ። መረዳት ግድ ካነጋገሩ መረዳት ነበረ። አሁን አውቀትና ይከብዳል። ለአማርኛ ቃላት አጠቃቀማቸው አንዳንድ ጊዜ እውነት ልብ ይሰብራል። አውቀት ናናቅ በጣቱ ድክ አይደለም ከዚህ መረዳት ትችላል።

ዛ ሰጠ ያለበትያ ትራንስፖርት ላይ ሳትቸገሩ ችግሩ ትራንስፖርት መስመር ሳታናችሁ በሁሉም ነገር ችግር ያጋጠማል። ትራንስፖርት አሁን ምሳሌ ታክሲ፣ አሁን እኮ ታፔላ ቀርቷል አይደል? በአብዛኞቹም እንደዚህ ያረጋሉ።

ብዙ ጊዜ ደግሞ አንዳንድ መስማት የተሳናቸው ማንበብ መማች ይባል ው ይህንን እንዴት ነው የምናስማማው? እዚህ ላይ በደንብ መሰራት አለበት። እንኳን መስማት የተሳናቸው ይቅርና እኔ እንኳን ግን ብዙ ጊዜ መንገድ አለ። ስለዚህ ይህንን እንዴት ነው ምንድን ወረዳቶቹ፣ ላሽ ሾፌሮቹ ይታይ አውቶቡስ እራሱ ታክሲ ብቻ አይደለም፣ አውቶቡስ እራሱ አንዳንድ ደስ ሲላቸው ቁጥሩን መብራት የሚያበራ ደስ ሲላቸው ከፈለጉ አጥፍተው፣ ይሄ ሁሉ ችግር ገና አልተቀረም። በጣም ከባድ ነው። በትራንስፖርት ላይ ብቻ አይደለም፣ በየሆስፒታሉ፣ በየፍርድ ቤቱ መስማት የተሳናቸው እኛ በእውነት የምናየው መከራ መከራ አደ አሁን አንድ ሴት ወንድ መስማት የተሳነው ፍርድ ቤት ወይም እና ቦታ ለመሄድ አስተርጓሚ ግድ ያስፈልገዋል። ስራ የሌለው ከሆነ አስተርጓሚ ዱ ለመሄድ አቅም ያስፈልገዋል። ይህ በጣም ከባድ በህጉ ላይ እንደተቀመጠው ከሆነ ፍርድ ቤቶችም ሆስፒታሎችም እያንዳንዳቸው ምልክት ቋንቋም ያቅሰው ባለሙያ ራሱ ዶክተሩም ራሱ

እንደ ማንኛውም ጉዳት አልባው ማህበረሰብ መስራት እንችላለን። መስማት ይሳነው ቀደም ሲል አፍንጮ በር መስማት የተሳናቸው ማህበር ትሰሪ ነበር። በሴቶች ጉዳይ ላይ እዛ መስራትሽ፣ እዛ ረጅም ጊዜ ማገልገልሽ፣ አሁን በግልሽ እንደዚህ በጣም ከፍተኛ የሆነውን ችግር ቀርፋችሁ ብዙ ፕሮሰስ ሂደት የሚያስፈልገውን ጉዳይ ቀርፈሽ አስር ሰው አስር ለአስር መስማት የተሳናቸው ልጆች ስራ ፈጥረሽ ማደራጀት መቻልሽ ያኛው ብርታት ሰጥቶኛል ብለሽ ታስቢያለሽ? እዛ መስራትሽ ጥንካሬ እንዲሆንሽ አድርጎሻል? ማህበር ውስጥ ሳልገባ እንደፊት የነበረኝ ሁኔታና ማህበር ውስጥ ከገባሁ በኋላ የነበረኝ ሁኔታ እጅግ በጣም የተለየ ማህበሩ ለኔ በእውነት ትምህርት ቤት እናባት ባለማይነት ማህበሩ ለኔ ብዙ ነገር አድርጎልኛል። ልቋት ዘድኛል ምበራሴ ቆሜ በተለያዩ መድረክ ማህበራት በተለያዩ መድረክ ላይ ቆሜ እንዳስተምር ድፍረት ሰጥቶኛል። ማህበሩ ማህበሩ ለእኔ ቤት ትምህርት ቤት በጣም ዋለው ትልቅ አስተዋጽኦ አለው። በሌነት ላይ ማህበር ምክንያቱም አሁን የኢትዮጵያ ስመጽች ቢራ ማህበር ውስጥ ሴቶች ዘርፍ ስራ አስፈጻሚ በምሰራበት ጊዜ ሴቶች ቶቻችን መስማት የተሳናቸው በመሰብሰብ ስለ ስነተዋልዶ ጤና ዙሪያ ላይ መጀመሪያ እኔ አስተምሮ ከዛ በኋላ ለሌሎቹ መስማት ለተሳናቸው እህቶች እንዳስተምር መንገዱን ከፍቶል። በአስራ አምስት ቀን አንድ ጊዜ ሻይ ፕሮግራም በማዘጋጀት በርካታ እህቶችን አስተምር ያለ በዚህ እጅግ በጣም ኩራት ሰው አይ በጣም ደስ ይላል። እስቲ ማስተላለፍ ብትፈልጊው መልእክት ካለ በእኔ በኩል ጥያቄ እንጨርሻለሁ። አንቺ ግን ቀሩ የምትያቸው ሀሳቦች ካሉ መናገር የምትፈልጊው ለሌሎች ሴት መስማት የተሳናቸው ወጣቶች ልክ እንዳንቺ ወጥተው እንዲሰሩ፣ ያልተሞከሩ ነገሮችንም ለመሞከር ጥረት እንዲያደርጉ ማለት አይቻል የሚባል ነገር የለም። የአይቻለምን መንፈስ ሰብረሻል። አንቺ በአዲሱ የልማት ላይ የልማቱ አንዱ አካል ተካታችንን እንደ ሀገር ደግሞ የራሳችን አስተዋጽኦ አለበት፣ በማለት ተካተሽ እየሰራሽ ነው የምትገኙና፣ ልክ እንደዚህ እንዲሆኑስ ማለት የምትፈልጊ ማስተላለፍ ነው። ለሌላውም ማህበረሰብ ሊሆን ይችላል። ማስተላለፍ የምፈልገው መልእክት በመጀመሪያ ደረጃ ብዙሀን መገናኛ ቲቪ ኢትዮጵያ ቴሌቪዥን ኢቤስ

ተዘመረላቸው መስማት ይሳናቸዋል። ብዙ ከዚህ በፊት ብዙ ነገር ሰርተው አሁን ቤታቸው የተቀመጡ በዕድሜ ምክንያት ያሉ እነሱን ማውጣት፣ ለምሳሌ አሁን ጉዳት አልባው ማህበረሰብ ላይ ብዙ የቴሌቪዥን ፕሮግራሞች፣ የተለያዩ ፕሮግራሞች ይቀርባሉ። ይህ ሰው እንዲሰርቶ፣ ይህ ሰው እንደዚህ ሰርቶ አለፈ ይባላል። እነሱን ለምን ለማመስገን ማመስገን አንችልም፣ እንደዚህ አይነት ፕሮግራም። ሁለተኛ ደግሞ የመዝናኛ ፕሮግራሞች፣ ሁልጊዜ ዜና ብቻ ነው። ሁልጊዜ እንደዚህ አይነት መድረክ ተዘጋጅቶ ችግር ብቻ ማውራት አይደለም። ብዙ መስማት የተሳናቸው የኪነ ጥበብ ባለሙያዎች አሉ። መስማት የተሳናቸው በድራማ በተለያየ ነገር ተሰጥኦ ያላቸው ጎበዝ ጎበዝ መስማት የተሳናቸው አሉ። በስራም ደግሞ ብዙ ነገር በሰሃ ሊት በተለያዩ በፈጠራም ስራ መስማት የተሳናቸው በጣም በጣም አንበሳ አንበሳ መስማት የተሳናቸው አሉ። እነሱን ጠርተው እነሱን ጠርታችሁ በመጋበዝ ሌላው ጉዳት አልባ ማህበረሰብ መስማት የተሳናቸው ወደዚህ ይችላሉ የሚለውን ነገር ማስተላለፍ እና እንችላለን። ይህን ራሱ እንደዚህ መስራታቸውን ብናስተላልፍ አ ምናልባት መንግስት በሰፊው መንገዱ እንዲከፍተን እንችላለን። ዛሬ ግን ግን መንገዱ ጠባብ ነው። ስለዚህ መገናኛ መገናኛ ሚዲያዎች በጣም እነዚህ ነገር ወሳኝ ናቸው እና ሌላው ደግሞ ማስተላለፍ መስማት የተሳናቸው ሴቶች ተስፋ መቁረጥ አያስፈልግም። አንድ ነገር ማግኘት ስንፈልግ ግሌታ ሰው ሁልጊዜ እዛ ለመድረስ አንድ እርምጃ በአንድ ጊዜ አይቆም። ልጅ እኛም ህይወት እንዲህ ናት። ሁል ጊዜ አንድ ነገር ለማግኘት መጀመሪያ ከስር መጀመር፣ ሁለተኛ ደግሞ ስራ አለመምረጥ። መምረጥ ጊዜ ስራ የመምረጥ ባህል አለ። ይህ ጥሩ አይደለም። ማንኛውም ስራ ከሰሩት ቀስ እያለ ትልቅ ደረጃ ያደርስ። ስራ አለመምረጥ፣ ሁለተኛ ደግሞ እንደጋገፍ ሰዎች መስማት የተሳናችሁ እኔን ጨምሮ እንደጋል አንዱ ሲያድግ ያንን ሰው የመጣል ባህሪ ይሁን፣ ያ ሲሰራ ማበረታታት አብሮ ከተቻለ አብሮ ለመስራት መሞከር። ሁለተኛ ደግሞ በራስ መነሳሳት። ሁልጊዜ የቤተሰብ ሸክም መሆን ጥሩ አይደለም። ሌሎችን በየቤታቸው የተደብ እኛ አድለኞች ነ እድልኞች ነን። ብዙ በሆነ ውዳና ላይ ያለ ነው። ሌሎች ደግሞ በቤታቸው ተደብቀው መውጣት ያልቻሉ መስማት የተሳናቸው አሉ። ምናልባት በቤተሰብ በራሱ ታፍነው ቤተሰብ አፍሮባቸው የደበቃቸው አሉ። እኛ እድልኞች ነን። ስለዚህ እኛ ለራሳችን ስራ ፈጥረን ለሌሎችም ስራ ፈጣሪ መሆን አለብን። ይህንን ምስማት ሳነ ሁሉን ነገር ማረብ እንችላለን። ከሰማን ባልሰማው በአይናችን ማድረግ እንችላለን። ዋናው ነገር ምን፣ የራስ ጥንካሪ በራስ መተማመን ደግሞ እ በጣም አመሰግናለሁ እዚህ ድረስ ስለመጣሽ እንደዚህ አይነት ሀሳቦችን ስለተወያየን በጣም ደስ ብሎኛል። ጥንካሬያችሁንም አይተናል። በጣም እናመሰግናለን። ፕሮግራማችንን የተከታተላችሁትን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ።